አንድ አዲስ መላ ይዘር መጥተናል። ያ መላ ምንድን ነው? ሰላም ጤና ይስጥልኝ። ውድ የቻናላችን ተከታታዮች በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ውጤት ይፋ ከሆነ ጀምሮ የተማሪዎችን ውጤት በሚመለከት በጣም በርካታ አወዛጋቢ ጉዳዮች እየተከሰቱ ይገኛሉ። ሁላችንም እንዳየነው የዘንድሮ የኢንትራንስ ፈተና ውጤት ላይ በጣም በርካታ ክፍተቶች ይታዩበትና በርካታ ተማሪዎችን እያወዛገበ የሚገኝ ጉዳይ ነው ማለት ነው። ይህንንም በሚመለከት በየጊዜው የሚደርሱንን አዳዲስ መረጃዎች ለእናንተ እያቀረብ እንገኛለን። ዛሬ የትምህርት ምዘና ስራና ፈተናዎች አገልግሎት በ2017 ዓ ም የ12ኛ ክፍል ሀገር አቀፍ ፈተና ጋር በተያያዘ ማብራሪያ ሰጥቷል። ሙሉ ማብራሪያውን ከሰዓታት በኋላ በዚሁ ቻናል ላይ የምንለቅላችሁ ሲሆን በዚህ አጭር ቪዲዮ ሚኒስትሩ በማብራሪያቸው የሰጧቸውን ወሳኝ መረጃዎች በአጭሩ የምነግራቸው ይሆናል። በዚህ ሰዓት መረጃዎችን በደንብ መከታተል ያስፈልጋል። እኛም እንግዲህ በዚህ ቻናል ላይ መረጃዎችን ስለቅ ወደአሁኑ ደርሳቸው የምትፈልጉ ይህንን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ ዛሬ ትምህርት ምዘናና ፈተናዎች አገልግሎት አብራሪያ ስንሄድ ደግሞ አገልግሎቱ የተፈታኞችን ውጤት እንደገለጸ በማስታወስ ተፈታኞች በተገለጸው መሰረት ውጤታቸውና ተያያዥ መረጃዎች ላይ ቅሬታቸውን በተሰጠ ጊዜ ገደብ ውስጥ ማቅረባቸውን ገልጿል። እንግዲህ የቅሬታ አቅራቢዎች ብዛት በከፍተኛ ደረጃ ከአመት አመት እየቀነሰ መጥቷል ያለ ሲሆን በ2017 ዓ ም በኢንተርኔት በተፈተኑ የተወሰኑ ተማሪዎች ላይ የፊዚክስ ውጤት ወደ መቶኛ ያልተቀየረላቸው እንዲሁም ደግሞ ወደ መቶኛ ሲቀየር በነጥብ ቤት የነበሩ ቁጥሮች ያልተደመኑላቸው ተማሪዎች ውጤት ቸው ተስተካክሎላቸዋል፣ ብሏል ማለት ነው። በተጨማሪም እንግዲህ ወደ 49.5ና ከዚያ በላይ አማካይ ውጤት ያስመዘግቡ ተማሪዎች ውጤታቸው ወደ 50 ፐርሰንት እንዲጠጋጋ በተወሰነው መሰረት ተግባራዊ ተደርጓል ሲል አሳውቋል። በዚህም መሰረት በአጠቃላይ ወደ 3350 ተጨማሪ ተማሪዎች ዝቅተኛውን የማለፊያ ውጤት ማስመዝገብ እንደቻሉ አመላክቷል ማለት ነው። እንግዲህ ይህንንም ተከትሎም በ2017 የትምህርት ዘመን ከ50 በመቶ በላይ ያመጡ አጠቃላይ ተፈታኞች ወደ 179 ሆኖ መመዝገባቸውን ይህም ደግሞ በአጠቃላይ ወደ 8 ነጥብ 9 በመቶ ሆኖ መመዝገቡን እንግዲህ በዛሬው መግለጫ ላይ ተነግሯል ማለት ነው። እንግዲህ ከዚህ በተጨማሪም በሀገር አቀፍ ደረጃ ከፍተኛ ውጤት የተመዘገበው ስንት ነው በሚለው መረጃም ላይ እንደዚሁ ተጨማሪ ነገር ተናግረዋል። ለምሳሌ ከተፈጥሮ ሳይንስ በወንዶች እንደ ካሊድ በሽር ወደ 592 ነጥብ 08 ከ600 በማምጣት እንግዲህ ከፍተኛ ውጤት አስመዝግቧል ማለት ነው። በሴቶች ደግሞ ሃይማኖት ዮናስ ወደ 581 ነጥብ 36 አስመዝግቧል ታዘግባለች ከማህበራዊ ሳይንስ ደግሞ በወንዶች ጫላ ግርማ ወደ 563 ነጥብ 5 እንዲሁም ደግሞ ከሴቶች ሲምቦ ደረጀ ወደ 549 ነጥብ 78 ከ600 ያስመዘገቡ ተማሪዎች እንደሆኑ ዛሬ ሚኒስትሩ አሳውቋል ማለት ነው። እንግዲህ በዘንድሮ ዓመት በፍሬሽማን ወደ ግቢ የሚገቡ ተማሪዎች ቁጥር ከባለፈው ዓመት መጨመሩ በሪሚዲያል የማለፊያ ውጤት ላይ ተፅዕኖ ያመጣል ወይስ ምን ሊሆን ይችላል የሚለውን ለመተንተን የሰራሁት አንድ አጭር ቪዲዮ አለ። እንግዲህ የዚህም ቪዲዮ ሊንክ ከዚህ ቪዲዮ በታች ኮሜንት ላይ የማስቀምጥላችሁ ይሆናል። ለአሁን አሁን ገብታችሁ ቪዲዮውን ማየት ትችላላችሁ። በጣም ጠቃሚ መረጃ ስለሆነ እንግዲህ ዛሬ የትምህርት ምዘናና ፈተናዎች አገልግሎት ከሰጣቸው ማብራሪያዎች መካከል እነዚህ በጣም ዋነኞቹ ነበሩ። ከሰዓታት በኋላ የሪሚዲያልን ውጤት በሚመለከትና ሌሎችም ተጨማሪ አዳዲስ መረጃዎችን በዚሁ ቻናል ላይ የምናሳውቃቸው ይሆናል። ቪዲዮዎችን ስለክ ኖቲፊኬሽን ደርሳችሁ የምትፈልጉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ።